ላ ነገር እንዳጠናቀቁ ቆይ፣ ከዚህ ሄዱት ሊዝናኑ አይደለም አይደል? ያጡትን ነገር ሳይው ሀዘናቸውን መቋቋም አቅቷቸው ነው። ለዛ ነው አይደለም፣ ታቸውን አጥፍ ሳይጠፉት እንደዛ አይደለም። እመኝኝ ይህ ሁሉ ነገር ከመፈጠሩ በፊት ነው ሄዱት። ስለዚህ ነገር ምንም የሚያውቁት ነገር የለም እና ሲመጡ እንዴት ነው የሚያውቁት? ልጃቸው ለሴት ብሎ ያላቸውን ንብረት ሁሉ እንዳሳጣቸው ሲያውቁ ምንድን ነው የሚያደርጉት? እነሱ ሀብት ንብረት አለን ብለው ለማረፍ ሲመጡ ጎዳና ላይ ነው የሚወድቁት። ለዚህ ነገር ዋጋ አስከፍልሻለሁ። ጠብቅኝ። እሺ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ሐረግ ክፍል ስልሳ አራት ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንደምትሉት ተስፋ አደርጋለሁ ቪዲዮውን እስከመጨረሻው ድረስ አይታችሁ ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ ሀሳብ አስተያየታችሁንም ኮመንት ላይ ታስቀምጡልን ዘንድ በአክብሮት እጠይቃለሁ። ሀሳብ አስተያየታችሁ እኔን ያበረታታኛል የበለጠ ከዚህ የበለጠ በርትቼ እንድሰራ እያደርገኛል። ውድ ቤተሰቦቼ ቪዲዮን አይታችሁ የተሰማችሁን ሀሳብ አስተያየት ኮመንት ላይ ስጡኝ እላችኋለሁ። ሐረግ ክፍል 64 ላይ ዛሬ ኤፍራታና ፂ ፂ በኤፍራታ በጣም ተናዳበታለች። የተናደደችባትም ምክንያት ደግሞ ባይገባትም ለእሷም ባይገባትም እንግዲህ የተቀራረቡበትን ተወንድሟ ጋር በተቀራረበችበት ምግ የተቀራረበችበት ምክንያት በምን እንደሆነ ፂ አልገባትም። እንግዲህ ኤፍራታ ላይ በጣም እየጮሆችባት ነው፣ እየተናደደችባት ነው። አንቺ ለወንድሜ አትሆኝም እያለች ትላታለች። ኤፍራታም ደግሞ ለፂ አልገባሽም ነገሮቹ እንደዚህ አይደሉም ብላ ትላታለች። ወንድሟ ለሷ ብሎ እንግዲህ ያለውን ሀብቱን ሁሉ እንደጨረሰ የቤዛንም ድርጅቱን ሊያስዝም እንደሆነ ከሱ ሰምታለች። በዛ ምክንያት በጣም ተናዳባታለች። ቤተሰቦቻችንስ እንዴት ነው ከዚህ የሄዱት? በምን ምክንያት ነው እንደዚህ የሄዱት? ችግሩንና ሀዘናቸውን መቋቋም ሳቸው ነው ምናምን እያለች እየጮኸችባት ነው። ፂም እንግዲህ እንደዚህ በጣም ስትናደድባት በጣም ያልሆነ ስሜት ውስጥ ገብታለች። ኤፍራታ ኤፍራታ ባልሆነ ስሜት ውስጥ ገብታ እንደዚህ አይደለም ብላ ለማስረዳት ብትሞክር ምንም ልትረዳት አልችለችም። አንቺ ለወንድሜ ሚስት አትሆኝም፣ ሁለተኛ እንዳላይሽ አልወድሽም፣ እጠላሻለሁ እያለች እያለቻት ነው። እስቲ ቀጣዩን ደግሞ አብረን የምናይ ይሆናል። ከእነሱ ስሙት። ዝም በይ ምንም ነገር መናገር አይጠበቅም ትሰሚኛለሽ ሽታ አንቺ ለወንድ የምትገቢ ሴት አለች ቤተሰቦቻችን ስንት ለፍት ያገኙትን ንብረት በአንቺ ምክንያት አጣ ነው ተሰሚኛለሽ ኤፍራታ በጣም አድርጌ ነው የምጠላሽ ባክሽ አሁን እኔ አንቺ ማስተናገድ አልችልም በዛ ላይ ነገ ስታስታውሽ የሚጸጽትሽን ነገር አትናገሪ እያስፈራራሽኝ ነው እውነት ልንገርሽ እንደውም ሁሉን ነገር አውቄ በአንቺ ላይ ባልናገር ነበር የሚጸጽተኝ ቆይ ግን አንቺ ራሱ ባደረግሽ ነገር ትንሽ እንኳን አትጸጸችም እንዴ እኔ እና ወንድሜ በአንቺ ምክንያት እዚህ ጸገኛ ሆነን መኖራችን ምንም አይሰማሽ? ደግሞ እኮ የቤዛንም ድርጅት አሳልፌ ልሰጠው ነበር ይለኛል። ቆይ አንቺ ማን ስለሆንሽ ነው የሁላ ዋጋ የሚከፈልልሽ ታውቂያለሽ? እስኪ አሁንም እየቀለድሽብኝ ለን ይመሰለ ምን እንደነገሩሽ አላውቅም፣ ግን ደግሞ የተረዳሽበት መንገድ ትክክል አይደለም። ቆይ አሁንም ራስ ሲኑጹ አድገሽ እንዲ ኤፍራታ እኔ እኮ አንቺን እየረዳሁሽ ነበረ። ቆይ ለመሆኑ ግን ቤተሰቦቻችን ይሄ ሁላ ነገር እንዳጠናቀ

ይኝ መጀመሪያም የምግብ ፍላጎት አልነበረኝም። ሉሊት። አቤት። ካላስቸገርኩሽ ቤዛ ጋሎቶችን ትችያለሽ? በጣም ብዙ ስራ ያለብኝ ይመስለኛል። ኢፍራታና ናታን ማንም አይለያያቸውም። ብዙ ሰው ሊለያያቸው መክሮ ነበር በተለይ እኔ ግን አልተሳካልኝም። እኔ እንዴት ማጥመድ እንዳለብኝ አውቃለሁ። አንዳቸው ለአንዳቸው ድክመት ናቸው። ያንን ድክመት ደግሞ በደንብ ተጠቅሜበታል። ብዙ አትደሳሰት። እኔም ብዙ ጊዜ የተሳካል ይመስሉ ይንከሽፎብኛል። አንተም ካልተጠነቀቅ ይከሽፎባል። ለሷ አታስቢ። ሁሉም ነገር በቁጥጥር ይሰራ። ይልቃንችሽ ከዚህ ወተሽ ጺውን እኔ ጋር እንዴት ይዘሽ እንደመመጫ አስይበት። ለእሱ አታስብ። አግቻትም ቢሆን ይዤ ልመጣለሁ። ጎበዝ በጣም ጎበዝ። በቃ በዚሁ ለቀን ውስጥ ለመውጣት ራስሽ ሬዳልጅ ደግሞ የማስወጣሽ። ለጺውን ብቻ አይደለም ናታንም አብሯችሁ እንዲመጣ ፈልጋል። ናታን ቆይ፣ እሱ ደግሞ ምን ያደርግልሃል? ሀሳብህ በሙሉ ናታንን የማሳበድ ነው እንዴ? አዎ። ለመመታ መፍትሄ አለው። ማውራት ቁስልን ከማባባስ ውጭ ምንም ጥቅም። ወይ ደግሞ ምን ፈልገሽ መጣሽ? ገኒ፣ እንዴት ነሽ? ፂ እኮ ቤዛ ጋር የሚሄድ ፈልጋ ሉሊት ሄደሽ አምጫት ብላኝ ነው የመጣሁት። ይች ምስኪን ልጅ፣ ምንም የማታቅ ልጅ። እንደው ለአንቺ አምኝ የምሰጥሽ ይመስልሻል? አትሄዱ እንዴ? ቆይ ገኒ፣ እኔ ፂን ምን ላደርጋት እችላለሁ? ሲቀጥል ደግሞ እኔ ከእሷ ጋር የሚሄድ ፍላጎት የለኝም። ነገር ግን ሉሊት አስሬ ደውላ ስለጨቀጨቀችኝ ነው። በጣም ብዙ የምሰራው ስራ ነበረኝ። ስራ ነበረሽ? ሲሆን ቤዛን የሚያስፈታ መድኃኒት ልታሰሪ ነው። መቼስ አንቺ በአዳም ልኮ ጋር ተወጠርሽ ነሽ። ህይወትሽ ሁሉ ከእሱ ጋር የተያያዘ ነው አይደል? ገን፣ ሄዋን መጣች እንዴ? ሉሊት ደውላ እንደምትመጣ ነግራኝ ነበረ። አዎ፣ እሷ ናት። ግን ደግሞ ከእሷ ጋር እንድትሄጂ አልፈቅድልሽም። እኔ ማንንም ፈቃድ አልጠየኩም። ሄዋን መጣው ጠብቂ።

አታስቢ ገኒ ምንም ሳትሆን ወደ ቤት መልሳታለሁ በቃ እንደዛ ከሆነ ደግሞ እኔ ማብሪያቸው ይሄዳለሁ መጣ ሻርፕ ነገር ጠላ ርጅ አያስፈልግም እንዴ ቆይ ስታስቢ ገና የናጡትን ያልጦች ጻሊ ነው እንደሚመስልሽ ዛሬ ደግሞ ተነስቶብሻል እንግዲህ አንዴ ካፈጥጥሽ አትመለሽም በወንድሜ ልናደር ወይስ በኤፍራታ በቃ ተወዛ ግቢ ያለው በእርግጥ ወንድሜ በፍቅር ታውረ ሁሌ የሚያደርገውን ነገር እንኳን አያውቅም እንዴ ቆይ ምንድን ነው ምን ተፈጠረ በእርግጥ የምታውቅ ይመስለኛል ወንድሜ ኤፍራታን ለማዳን ብሎ ያለንን ሀብትና ንብረት አሳልፎ እንደሰጠ ሰማ ቶሎ ባይነቃ ኑሮ ደግሞ ያንቺንም ድርጅት ሊሰጣቸው ነበር ወደ ስሙ እንድታዞርለት ያደረገውም ለዛ ነው ግን ሰውዬው ኤፍራታን አሳልፎ እንደማይሰጠው ሲያቅ ወንድሜም ድርጅቱን መስጠቱን ተው ማለት አልገባኝም ቆይ ኤፍራታን ለማዳን ሲል የሰጠትን ድርጅት አሳልፎ ሊሰጥ ነበር ማለት አንቺ ይህን ነገር አታውቂም ቤዝ በቃ ተረጋጊ ፂ የታወረ ወንድምሽ ሳይሆን እኔ ነኝ የታወርኩት እንደሌለው እያወቅኩኝ የእናትና የአባቴን ውድ የሆነውን ስጦታ ንብረቴን በሙሉ አሳልፍ የሰጠሁት በቃ አንቺ ተረጋጊ ቢወስድብሽም እኮ አሳልፎ ለነሱ አልሰጣቸውም መልስልኝ ብትይ አሁንም መልስልሻል አልፈልግም ብላ ሌላ ሰው አፍቅር ያለው ልትለው አንቺ በሰው ልብ እንዴት ይሄን ያክል እርግጠኛ ልትሆን ትችያለሽ ስለዚህ ሁሉም ነገር እውነት ነው ማለት ነው እንደፎከረ አደረገው ቆይ አንቺ የምታውቂው ነገር አለ እንዴ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። አመሰግናችኋለሁ። ባይ ባይ